ሰላም ጤና ስለ ክቡራንና ክቡራት የተቻለው ቤተሰቦች አንድ አጭር መረጃ ወደ እናንተ አደርሳለሁ። እስከ ፍጻሜው አብራችሁኝ ትቆዩ ዘንድ በአክብሮት እጠይቃለሁ። በአማራ ደም አማራነት ይቅደም። ትግላችን አማራነትን ማስቀደም አለበት ስንል በርካታ መሰረታዊ ምክንያቶች ስላሉ ነው። በአማራ ፋኖ ገሪላ ትግል ውስጥ በርካታ አርበኞች ስለ አማራነት ዋጋ ከፍለዋል። አባባም ይሁን አፋህ በአማራ ሕዝብ ስም ድርጅት ሆነው እንዲወለዱ ምክንያት የሆኑ አርበኞች የህይወትን መስዋዕትነት ከፍለዋል። ክቡር ለተሰውት ስንል አሰባሳቢ በሆነው አማራዊ ማንነታቸው ዋጋ የከፈሉትን ወንድሞቻችንና እህቶቻችን መስዋዕትነት ስለምና ክብር ነው። ትናንት አማራነት ሞቱ ሲሉ የነበሩ የአዲሱ ትውልድ አንቦሎች አማራነት የትግል መስመር እና የትግላችን አርፋ ነው ወኪያ እንዲሆን መራራ ዋጋ የከፈሉና እየከፈሉ ያሉት ሁሉም የሚያሰባስበው ደማዊ ማንነታችን አማራነት በመሆኑ ነው ስለሆነም ስለ አማራና አማራነት በክብር ዋጋ የከፈሉትን ዓላማቸውን ከግብ ለማድረስ በሚደረገው መራራ ተጋድሎ ውስጥ ሁላችን በጽናት ታግሎ ጠላትን መደምሰ ስላልንና ተኩር ይገባል እርም የማንበላ አማራዎች መሆናችን ለትውልድ ማሳየት ያስፈልጋል የአማራ ህዝብ ትግል በብዙ ውስብስብ ተግዳሮቶች የተከበበም አንጻሩ ደግሞ ከተጋላጭነት እንዲወጣ በብዙ ነገሮች ተፈትኖ ማለፍን ነው ይጠይቃሉ። ከሁሉም የአማራ ቀጠናዎች የህይወት ዋጋ የከፈሉትን እንኳን እንደ ምሳሌ ብናነሳ በጣም ብዙ የአማራነት እውነታዎችን እናገኛለን። ስለ አማራነት ብለው ከሁሉም ግዛቶች የተሰዉ አመራሮችን እንኳን ብንጠቅስ በርካቶች ዋጋ ከፍለዋል። ስለዚህ ትግሉ ከገጠመው ቅርቃር ይወጣ ዘንድ፣ እሱም ተገማጭ ያልሆኑ አማራዊ ስራዎች ሊሰሩ ይገባል። አጣጥኝና አጀንዳ ተቀባይ ከሚያደርጉ ነገሮች መራቅ ይኖርብናል። በተለይም ተጣጣፊ እና ፈጣን የትግል ስልቶች መጠቀም ከነበረው ድብታ የሚያስወነጭፉ ናቸው። ስም መስጠት፣ ማጠልሸትና ማሰይጠን ከዓላማችን አያስቆመንም። የአበው ብሂል ውሾች ይጮሃሉ፣ ግመሎች ይጓዛሉ የሚለው አባባል ለትግላችንና ለሰራዊታችን ስንቅ ከሆነ ቆይቷል። የፋሽስቱ አብይ አህመድ መንግስትና የጸረ አማራ ኃይሎች ጥምረት በሆነው ሚዲያዎች ያልተተቸው የፋኖ አመራር ሚያታገል የለም። የተቀናጀው ዘመቻ የጠላት የተለመደ አጀንዳ ነው። በከሸፈ ወደ የሚደናገጥ አመራርና ሰራዊት ከቶ አልፈጠርንም። እንደ ቀጠና መስኩርና ጀግና ሰራዊት በመፍጠራችን ኩራት ይሰማናል። በተለይም የምስራቅ አማራ ቀጠና የፋኖ ሰራዊትና አመራር በተደራጀ መንገድ በመንግ አዝማዎቾችና ከመደበኛ የአገዛዙ ሚዲያዎች ሳይቀር ከፍተኛ ስም ማጥፋት፣ ማጠልሸት፣ ማሰልጠንና ፍረጃ ተካሂዶብናል። እኛ ግን አላማችንን ዳር ለማድረስ ከምንጊዜውም በላይ ተጠናክረን እንቀጥላለን። እኛም ሰራዊታችንን የተግባርና የድርጊት ፈጣሚ አማራ ልጆች መሆናችንን በክንታችን እናሳያለን። ነገም ወደፊቱን በተግባር ስራችንና በአላማችን የተሻለውን እያደረግ ወደፊትን የምንገሰግስ ይሆናል። ከፋሽስቱ ኃይሎች ጀባ በትግላችንና በድርጅታችን ውጭ የተደበቁ ምስለ አማራዎችና ሸሪኮቻቸው በምስራቅ አማራ ቀጠና ጀብደኛ ምንልክል እና ሰራዊት ላይ ስንጥቅ ለመፍጠር እዚህም እዛም የሚራወጡ ደቂቀ ብልጽግናዎች ብዙ ሲያወሩና አዲስ ትርክ ለመፍጠር የሚያደርጉት ሙከራ ተቀባይነት የለውም። ጀብደኛ ምንልክል የመለው አማራ እንተግል ተዘቀቡ በርካታ ተግዳሮቶችን እያለፈው የመጣ ድርጅት እንጂ አማራዎችና የጥላት ተልእኮ ተሸክመው ሚዲያ ላይ እንደሚያቀረሹት ቀላል አይደለም። ትግላችን ደም የተገበረበት ነው ስንል ስህተትን እንደ ስራ እየቆጠሩና በደም የጸናውን ድርጅት በሀሰት እየከሰሱ ከደሙ ንጹህ በማለት በአደናጋሪ የሚዲያ ሰዎች ትርክ ተጨማሪ ቀውስ ፈጥረው የትግል አረብ ለሆኑት ጲላጦሶች ነው። ስለነን በምስራቅ አማራ ቀጠና ወሎ ቤት አማራ ላይ ከጥላት ጋር እየሰሩ ወሎን ከመሰረታዊ የተባ አንበልነት ለማውረድ የሚደረገውን ፀረ ፋኖ እንቅስቃሴ በቀላሉ የምንመለከተው እንዳይሆን ግን ሊታወቅ ይገባል። እኛ የአይበገሪዎች አማራ ስብስብ ነን። በትንንሽ ንክሻ የምንጮክ አይደለንም። ሁሉንም መከራ ለተሸከመን ለዓላማችንና ለህዝባችን ታምነን እንሰዋለን። ጥቂቶቹ ግን ከጠላትና ከጠላት ጀርባ በመሆን የከፈለውን መስዋዕትነት ለማሳነስ የሚያደርጉትን ሁሉ አቀፍ ዘመቻ በማድረግ በተቋሚና በተቋማዊ እና በድርጅታዊ መርሆች እንታገላቸዋለን። የተልከስካሾቹ አንድ ጀንዳም የሚያስደነግጠው አይደለም። የተቅል ሁሉንም መከራ ተሸክመን ለአለማችንና ለህዝባችን ታምነን እንሰዋለን። ጥቂቶቹ ግን ከጠላትና ከጠላት ጀርባ በመሆን የከፈለውን መስዋዕትነት ለማሳነፍ የሚያደርጉትን ሁሉ አቀፍ ዘመቻ በመሪ በተቋማዊ እና በድርጅታዊ መሪዎች እንታገላቸዋለን። የተልከስካሾችን አጀንዳው የሚያስደነግጠን አይደለም። ነገር ግን በሰራዊታችንና በአማራዊ ስነ ልቦናችን ለሚመጡ ሁሉ ደግሞ ትዕግስት የለንም። የሚያስፈራን ነገር ግን ከዓላማችን ማነስ ብቻ ነው። ለህሊናችንና ለዓላማችን ለዓላማችን ታምነን በትዕግስት ስበጥ ላይ እንደ ንስር የምንበር የአማራ ብሔራዊ ጀግና የጀነራል አሳምነው ልጆች ነን። መሆናችንንም ላፍታ አንጠራጥርም።